ለ1446ኛው የኢዳላ ድሃ አረፋ በዓል የእንኳን አደረሳችሁ መልዕክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አሕመድ በአረፋ በዓል ወቅት የሚታወሱ ሁለት እሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው ሲሉ አንስቷል። የአረፋ በዓል መስዋዕትነት የሚታሰብበት በዓል ነው። ነቢዩ ኢብራሂም ልጃቸው እስማኤልን በፈቃዳቸው ለፈጣሪ መስዋዕት ለማድረግ ፍጹም ቆራጥነታቸውን ያሳዩበት በዓል ነው። አረፋም ልጅን ለፈጣሪ መስዋዕት ከማድረግ በላይ መታዘዝም መስጠትም የለም። ሀገር የምትጸናው በመስዋዕትነት ነው፣ ያውም የምንወደውን ነገር መስዋዕት በማድረግ። ሀገር ማለት ቀዳሚው ትውልድ ለተተኪው ትውልድ ሲል መሥዋዕትነት የሚከፍልባት ናት። ነቢዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ከአላህ አግኝተዋል። ሌላ መሥዋዕትነት ለማግኘት ራስን መስዋዕት ማድረግ ይገባል። በኢብራሂም ልቦና እስማኤል ተሰውቷል። ለአገሩ የሚሰዋን ትውልድ የሚፈጥረው ለአገሩ ቀድሞ የተሰዋ ትውልድ ነው። እናቶቻችንና አባቶቻችን ለአገራቸው ነጻነትና ለሉዓላዊነት መሥዋዕትነትን ከፍሏል በዚያም መሥዋዕትነታቸው ሰማያዊና ታሪካዊ ዋጋ ያገኙበታል ተመጣጣኝ ምድራዊ ምንዳ ግን አያገኙም ለሕይወት የሚመጥን ምንዳ አይነት ምንዳ ስለሌለም። ለሕይወት የሚመጥን ምንም አይነት ምንዳ ስለሌለም። የእነርሱን ምንዳ የምንቀበለው እኛንን የእኛንም ምንዳ ተተኪው ትውልድ ይመነደዋል አረፋ ወአረፍተኒ ወአረፍቱ አወቅሽኝ አወኩ የተባለበት በዓል ነው አደምና ሐዋ ከጀነት ከወጡ በኋላም ለረዥም ዘመን ተለያይተው ኖረዋል የተገናኙት ባ አረፋ ማለት ነው። አረፋ የተለያዩ የሚገናኙበት በዓል ነው። ሰዎች በተለያዩ ምክንያቶች ሊለያዩ ይችላሉ። አሳዛኙ ነገር መለያይቱ ሳይሆን ተለያይቶ መቅረቱ ነው። ሀሳብ፣ አመለካከት፣ ቅሬታና ያለፈ ታሪክ በአንድም በሌላ መንገድ አለያይተውን ይሆናል። ነገር ግን የአንድ አገር ልጆች እንደ መሆናችን መጠን ተለያይቶ መቅረት ሳይሆን እንደ አደምና ሐዋ የመገናኛ መንገድ ያስፈልገናል። ለእኛ የመገናኛ መንገዳችን ሀገራዊ ምክክር ነው። ሀገራዊ ምክክር ሀሳቦቻችንና ፍላጎቶቻችን የሚገናኙበት መ አንዱ ሌላውን የሚረዳበት፣ አንዱ ሌላውን የሚያስረዳበት፣ አንዱ በሌላው ጫማ የሚቆምበት፣ አንዱ የሌላውን ህመም የሚታመምበት በመገናኘት አወቅሽኝ አወቅሁህ የምንባባልበት ሰላማዊ መድረክ ነው። በመሆኑም የአረፋን በዓል ስናገብር ለሀገርና ለነገ ትውልድ የምንከፍለውን መስዋዕትነት እያሰብን በሀገራዊ ምክክሩም የምንገናኝበትን መድረክ ይበልጥ እያጠናከርን እንደሚሆን ተስፋ አደርጋለሁ። በድጋሚ መልካም የአረፋ በዓል ይሁን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ግንቦት 28 ቀን 2017 ዓ.ም